እቃዎችሽ ሙሉ ለሙሉ ተሰርተው አልቀዋል። እንግዲህ እዚህ ጋር ክችን ካቢኔት አለ፣ እዚህ ጋር መዋቢያዋ አለች። ደግሞ ሌላው ዱላቡ ባልሽው መሰረት በዚህ መንገድ ይህም ተሰርቶ ሁሉም እቃዎች አልቀዋል። ቲቪ ስታንዷም እዚህ ጋር አለች። ቲቪ ስታንዷም በአዘሺ መሰረት እንግዲህ ሙሉ ትእዛዞቿ አልቀዋል። በምታወት መልኩ አልጋ ሜትር ከ50፣ አልጋ ሁሉም እቃዎች በዚህ መንገድ አልቀዋል ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱሁ። ሰላም ደት ናችሁ ውድ የአብዱላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ እንግዲህ የአንዲት እህቴ ያሰራሁላት እቃዎች አሉ። እቃዎቹ የምታዩትን ይመስላል። እንግዲህ ባዘዘች መሰረት፣ በፍላጎቷ ሁሉም ነገር ዲዛይኖቹም እንዲሁም ደግሞ ከለሮቹም ጭምር በዚህ መንገድ ሁሉንም ተሰርተው አልቀዋል። ክችን ካቢኔቱ እንደምታዩት እንግዲህ አራት መሳቢያዎች አሉት። ከስከታች ደግሞ ተከፋቾቹም አራት ተከፋቾች አሉት። በዚህ መንገድ እንግዲህ ክችን ካቢኔቱም ተሰርቷል። ከለሩም እንግዲህ በዚህ መንገድ ይቀባ ባልሽ መሰረት በዚህ መንገድ ተቀብቷል። እንግዲህ ነጭ ብዙ ጊዜና ለቆሻሻም ለሁሉም ነገር አስቸጋሪ ነው የሚሆነው ቀለም ስትመርጡ ውጭ ቢሆኑ በተለይ ኪችን ካቢኔቱ አሪፍ ነው የሚሆነው ማለት ነው። እንግዲህ ኪችን ካቢኔቱ ይህንን ይመስላል። መደርደሪያዎቹ፣ መስተዋቱ ሁሉም ነገር በዚህ መንገድ ያለቀ የሆነ ነው ኪችን ካቢኔቱ ማለት ነው። ከለሩም እንግዲህ በዚህ መንገድ ባለችኝ ባዘዘችኝ መሰረት ና ያደረግኩት ማለት ነው። ምክንያቱም ነጭ እንዲሁም ወደ ነጭ የቀረቡ ቅቦች ለቆሻሻ አይመከሩም። በጣም ቅርብ ነው የሚሆኑት ማለት ነው። በትንሽ ነገር ቶሎ ብለው ይቆሻሻሉ። ለዛም ነው በዚህ መንገድ የተደረገው ማለት ነው። እንግዲህ ስለ ክችን ካቢኔቱ ይህን ካልኳችሁ በቀጣይ ደግሞ ስለ ዱላቧ የማሳያችሁ ነው የሚሆነው ማለት ነው። እንግዲህ ሌሎቻችሁም ማዘብ ስትፈልጉ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። የምትፈልጉትን እቃዎች በፈለጋችሁት መልኩ አድርጌ የማደርስላችሁ ነው የሚሆነው። ወደ ዱላቡ ስናሄድ ሶስት ተከፋች ነው እንደምትመለከቱ፣ ቶፕ አለው ከላይ ከስር ደግሞ ሁለት መሳቢያ አለው ማለት ነው። ከላይ ቶፕም እንዳያችሁት ነው እንግዲህ ከለሩም በዚህ መንገድ ይሁን ባለችው መሰረት፣ ውስጡ እንደምታዩት በጣም ሰፋፊ ነው። አንዳንዶች ጠበብ ብለው የሚሰሩ አሉ። ይሄ ግን እንደምታዩት በጣም ሰፊ ሆኖ የተሰራ ነው ማለት ነው። ከላይ ቶፕ አለው እንደምትመለከቱት። እንግዲህ ብርድ ልብስና ምን መሳሰሉ ነገሮችን ከላይ ማስቀመጥ ትችላላችሁ። ቶፕ መኖሩ እጅግ በጣም ወሳኝ ነው የሚሆነው፣ አሪፍ ያደርገዋል ማለት ነው ምክንያቱም እንደ ብርድ ልብስ ያሉ እቃዎችን ማስቀመጥ ስለምትችሉ ማለት ነው። መስተዋቷም እንግዲህ በዚህ መንገድ ይችም ተሰርታለች። ይህንን ይመስላል። እንግዲህ ውድ ተመልካቾች ውስጥ ላይ እንደገና የቶፕ መስቀያ ምናምን ነገር አለው። ከስር እንደምትመለከቱት ደግሞ ሁለት መሳቢያዎች አሉት። ቶፑም እንደምትመለከቱት ከላይ ሰፊ ነው እንደምታዩት። ይህ እንግዲህ በቂ ነው። ሶስት ከፋች አራትም ማድረግ ትችላላችሁ። ከዛም በላይ እንደፍላጎታችሁ ማድረግ ትችላላችሁ ማለት ነው። ይህች የትእዛዝ ግን ይህ ስለነበር በዚህ መንገድ ሙሉ ለሙሉ በፍላጎቷ ሁሉም ተሰርተዋል ማለት ነው። ዱላቡ እንግዲህ ያያችሁትን ይመስላል። ውድ ተመልካቾች ቪዲዮውን ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የዲዮ ምልክቱን በመጫን ተቀላቀሉ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ሙሉ እቃ እንግዲህ ከዚህ ጋር የሚሄድ ሌሎች እቃዎች አሉ፣ ቲቪ፣ መጋረጃ፣ የቤት ፈርሻዎች ምናምን ነገር አሉ። ሙሉ እቃዎቹ እንግዲህ ከቤት ሂዱ ሙሉ ተፈራርሾ ደግሞ የማሳያቸው ይሆናል። ቲቪ የምታውቱን ይመስላል ። ቲቪ ስታንዱ እንግዲህ በዚህ መንገድ ተሰርቷል ማለት ነው። ስለዚህ ቲቪስታንዱ ዱላብ፣ እንዲሁም ደግሞ ኪችን ካቢኔቱን ሶስት እቃዎችን አሳየኋችሁ። በቀጣይ የሚሆነው መዋቢያዋን ደግሞ የማሳያችሁ ነው የሚሆነው። መዋቢያውም እንደምትመለከቱት በዚህ መንገድ ተሰርቷል። ከታች ወንበር አላት እንደምትመለከቷት፣ እሷ ትወጣለች። ወደ ውስጥ ያስገባት ለቦታው ነው። ሌላው እዚያ ጋ ሁለት መሳቢያዎች አሉት ከስር እንደገና አንድ ተከፋች አለ ማለት ነው። ከታች እንደምትመለከቱት ይህ አንድ ተከፋች አለ። ከላይ እንደገና አንዲት መሳቢያ አላት። እንደዚህ ከላይ ያሉት እንግዲህ አንዳንድ ፍላወር ምናምን የተለያዩ ነገሮችን ማስቀመጥ ትችላላችሁ። ከዚህ ላይ መስተዋቷም ሁሉ መንገድ እንግዲህ ዲዛይኗም በፈለግሽ እና በአዘዘች መሰረት አድርጌ በዚህ መንገድ አሰርቻለሁኝ። ሌላው አልጋው ነው የሚሆነው አልጋው እንግዲህ ሜትር ከሀምሳ አልጋ በዚህ መንገድ ከእንትኗ ጋር መዋቢያዋ እና እንዲሁም ጉላቡ ጋር ማች ሆኖ እየተሰራ ነው ማለት ነው። ኮሚዲኖቹ እንደምትመልኳቸው እንደምትመለከቱት ሁለቱም ሁለት መሳቢያ አላቸው ማለት ነው። በዚህ መንገድ ሆነው የተሰራ ነው። ሌላው እንግዲህ ፍራሹ እንደምታወት ኤክስትራ ፍራሽ አለ። ፍራሽ በነገራችን ላይ ደረጃ አለው። ስታስገዙ ወይም ያዛችሁ የምታስገዙ ሰዎች እነዚህ ፍራሾች ለምሳሌ እስከ 7500 የሚሸጣላቸው ነገር ግን እጅግ በጣም ይለያያሉ። 1500 ድረስ የሚሸጡ አሉ። ስለዚህ ይህን ያህል ከዋጣቸው ይቀር ጥራት ያለው ነገር አስተማማኝ የሆነ እቃዎችን መግዛት ማስገዛት ይኖርባቸዋል። ይህ የምትመለከቱት 19ጠ ብር የተገዛ የሆነ ፍራሽ ነው ማለት ነው። ውድ ተመልካቾች እንግዲህ ፍራሹም ይህንን ይመስላል፣ እቃዎቹም ሙሉ ያሳየኋችሁን ይመስላል። በቀጣይ የሚሆነው እንግዲህ እቃዎቹን በዚህ መንገድ ካሳየኋችሁ፣ እያንዳንዱ ደግሞ ዋጋዎቻቸውን የምነገራችሁ ነው የሚሆነው ማለት ነው። ክችን ካቢኔቱ ስንጀምር ክችን ካቢኔቱ 33 ሺህ ብር ነው የተሰራው። አልጋው አልጋውም 33 ሺህ ብር ነው ዋጋው ማለት ነው፣ ላይ የተሰራበት ዋጋ። ሌላውም ወደ መዋቢዋ ስንሄድ መዋቢያዋ 12 ሺህ ብር፣ ዱላቡ 28 ሺህ ብር እና እንዲሁም ደግሞ የቲቪ ስታንዷ 8 ሺህ ብር ነው። ጠቅላላ የተሰሩት ማለት ነው ዋጋዎቻቸው ይህን ይመስላሉ። ክችን ካቢኔቱን አልቀው ተመሳሳይ ነው፣ 33 ሺህ ብርን የተሰሩት፣ ዱላቡ 28 ሺህ፣ መዋቢያዋ 12 ሺህ፣ ቲቪ ስታንዷ ስምንት ሺህ ብር። ማዘዝ ስትፈልጉ እንግዲህ ሳይዛችሁን ከዚህ በላይ መጨመር ትችላላችሁ። ምሳሌ ኪችን ካቢኔቱ በኤልም አድርጋችሁ እንዲህ ቦታችሁ ስፋት ፈለጋችሁትን ማዘዝ ትችላላችሁ። ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። የምትፈልጉትን በጥራት በታማኝነት ዘው የምትፈልጉበት ቦታ ላይ የማደርስላችሁ ነው የሚሆነው ማለት ነው። ውድ ተመልካቾች እንግዲህ ሌላው ከዚህ ቃቃ የሚሄድ ብዙ እቃዎች አሉ። የቤት ፈርሻ አለ፣ ሙሉ የቤት ፈርሻ። እንዲሁም ደግሞ ቲቪ ስታንድ ማነው ቲቪ አለ፣ መጋረጃ ምናምን መጋረጃ ውስጥ ከሙሉ አክሰሰሪ ሌላው ቲቪ 43 ኢንች ቲቪ ሙሉ አክሰሰሪው ጋር አለ። እነዚህ እነዚህ የቤት ፈርሻዎችን ጨምሮ ሙሉ እቃዎቹ እንግዲህ ከቤቱ ሄዶ ተፈራርሾ እያንዳንዱ ሁሉም ነገር ቦታ ቦታውን ይዞ እቃዎቹም የሚፈልግበት ቦታ ላይ አርፈው ቤቱም ተፈራርሾ እንግዲህ የቤታችንን ቤት የምናየው ነው የሚሆነው ማለት ነው። ዛሬ እንግዲህ ያው ይህን ቪዲዮ ስራ ማለቁን ለማሳየት ያክል ነው። እንዲሁም የሌሎቻችሁም እቃዎች ያለቁ ነው ቀለም ምናምን የሚቀራቸው እንሻላ በቅርብ የሁላችሁም ከኢድ በፊት በየቤታችሁ የማደርስላችሁ ነው የሚሆነው። እንግዲህ ዘጌት ትብላችሁ። ለአዘዛችሁኝ ለኢድ የማይደርሱ ይኖራሉ። እነሱ ደግሞ ያው ከኢድ በኋላ የሚሄድ ነው የሚሆነው። ሁላችሁንም በወረፋችሁ መሰረት የሚሄድ ይሆናል። ማዘዝ ስትፈልጉ፣ ኮሜንት ላይ በሚቀመጠው ስልክ ቁጥር ማዘዝ ትችላላችሁ። ቪዲዮ ላይክ አድርጉት። እንዲዚ አይነት አሪፍ አሪፍ ነገሮችን ስታዩ፣ በተለይ ገና ማሰራት ለምታስቡ ዋጋዎቻችሁንም ስነገራችሁ፣ እንዴት ማሰራት እንዳለባችሁ እንዲሁም ዋጋዎችንም ማወዳደር ሁሉ ትችላላችሁ። በነገራችን ላይ ዋጋን ብቻ ሳይሆን የአሰራርም ሁኔታ ይወስነዋል፣ ማለት ነው። እቃዎቹ በምን አይነት አይነት ጣውላ ይሰራሉ፣ እያንዳንዱ ነገር ጥራት ይወስነዋል። ለምሳሌ ፍራሽ እንደነገርኳችሁ ከፍራሽ ተነገራችሁ እጅግ በጣም እንዳትሸወዱ ማለት ነው። ምክንያቱም በስምና እንዲሁም በእይታ አንድ አይነት ነገር ሆኖ ነገር ግን በጥራት እጅግ በጣም ሰፊ የሆነ ልዩነት አለው ማለት ነው። ወደ ተመልካቾች እኔ እንግዲህ እዚህ ጋር አሰናበታችኋለሁኝ። ሙሉ ደግሞ ወደ ቤት ከገባ በኋላ ቀሪ እቃዎቹ ጋር አድርጌ የነዛንም ዋጋቸውን እያንዳንዱ ቶታል አድርጌ የማስታወቃቸው ነው የሚሆነው ማዘዝም ለምትፈልጉ አሪፍ የሆነ ብዬ ስላሰብኩ ነው። ቪዲዮውን ላይክ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላ ወበረካቱ። በነገራችን ላይ ሰብስክራይብ ሳታደርጉ የምትመለከቱ ሰብስክራይብ አድርጉ። በቅርብ 50 ሺ እንድንገባ ኢንሻላህ።